የሀገራችን ወጣቶች በገዛ ሀገራቸው የሌላ ሀገር ዜጋ በዚህ ልክ ደብድቧቸው ሆስፒታል እስከሚገቡ ደርሷል። ምስሉ ላይ የምትመለከቱት እዚህ ጋር ሲደባደቡ እንደዚህ የጣለው ቦታ ላይ መሀል ላይ የቆረጥኩት ያወጣሁት ሲደበድበው የነበረው ቦታ ዩቱብ ስለማይፈቅድ ቆርጬ አውጥቼዋለሁ። ግን እንዴት እንደደበደበውና በጣም ከፍተኛ ጉዳት እንዳደረሰበት መግቢያ ላይ ካለው ቪዲዮ መረዳት ይቻላል። አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ ውድ ተመልካቾች እንዴት ናችሁ? እንደምንቆያችሁ ከኔ ጋር ሰላም ነው አልሐምዱላ። ዛሬም እንግዲህ በአዳዲስ መረጃዎች ወደ እናንተ መጥቻለሁ። እዚህ ጋር በምስሉ ላይ የምትመለከቱት ወጣት የሌላ ሀገር ዜጋ በሀገሩ ደብድበው ራሱን እስኪስት ድረስ እንደዚህ አድርጎ ጥሎት፣ አሁን ላይ ግን መግቢያ ላይ እንዳያችሁት ሆስፒታል ሕክምና እየተደረገለት ይገኛል። ይህም የተ የፈጠረው ደግሞ ሀዋሳ ኢንዱስትሪያል ፓርክ ልዩ የኢኮኖሚ ዞን ውስጥ በሚገኘው ቶን ሶላር ካምፓኒ ውስጥ የሚሰሩ ሰራተኞች በቻይና አለቆቻቸው ድብደባና ጥቃት እየደረሰባቸው እንደሆነ እና ስለ ጉዳዩ ደጋግመው ለፖሊስ ብናመለክትም እንትን የሚሏቸው የሚሰማን አተናል ብሏል። የሚሰማን አተናል ሲሉም የፋብሪካ ሰራተኞች ተናግረዋል። ለፖሊስ ደጋግመው ቢያመለክቱም ቻይናዎች ናቸው እዛ ጋ የሚያሰሩት፣ እየደበደቡ ነው፣ ብዙ ጉዳት እየደረሰብን ነው ብሎ ቢያመለክቱም ነገር ግን ተሰሚነት አላገኙ። ምክንያቱም የኛ ሀገር ታውቃላችሁ፣ ከሀገሩ ዜጋ ለነጭ ነው የሚያሽቀብጡት። ሲደበደቡ ምን ሲባሉ ሂዶ ሲያመለክቱ ማንም የሚሰማቸው የለም። ይህንን የምታዩትን ወጣት እንግዲህ በአንድ ቻይናዊ ራሱን እስኪ ሲድረስ ድብድባ ተፈጽሞበት ነው እንደዚህ የዘረረው። እንግዲህ ደብዳቢውም የፋብሪካ ሰራተኛ የሕክምና እርዳታ ለማግኘት ወደ ሆስፒታሉ ቅድም እንዳያችሁት ዶክተሮች እየተረባረቡበት ሕክምና እያደረጉለት ይገኛል። እንግዲህ ይህን ነገር ሁላችሁም ተቃውሞ እንድታሰሙ ነው። ምክንያቱም እኛ ብንሆን በሌላ ሀገር ዜጋ ላይ ሌላ ሀገር ተሰደን በሌላ ሀገር ዜጋ እንደዚህ አይነት ነገር ቢደረግብን ምን አይነት ቅጣት እንደሚቀጣ ምንቀጣ ታውቃላችሁ? በአንዴ ነው ወረቀታችንን ቀዳደው ወደ ሀገራችን እንድንመለስ የሚያደርጉን። እኛ ሀገር ግን እየተደበደብነ ነው ብሎ እንኳን ሲያመለክቱ ማንም የሚሰማቸው የለም። ተሰሚነት አላገኘም። ከዚህ ቀደም የምታስታውሱ ከሆነ እንኳን በየመን ደረጃ እንኳን ስደተኞች ወደ ሰውዲ ድንበር ለመሻገር ወደ የመን ያሉ ስደተኞች አንድ ሰውዮ አጋጣሚ ሆኖ ሊመታው ሲል አምልጦ ተንሸራቶ ስለወደቀ ነው። በአንድ ሰው የተነሳ ያን ሁሉ የምን ወደ አምሳ ምናምን ሺህ ወጣቶችን ወደ ሀገራቸውን እንዲመለሱ ከሀገሩ ይወጡልን ብሎ ሚዲያውን ራውንድ ያደረጉት ማለት ነው። ተመልክታቸዋል። እንዴት እንዴት ሚዲያውን እንዳንቀጠቀጡት እስካሁንም ድረስ እያንቀጠቀጡት ነው። ምን በማድረጋችሁ ያንን ቪዲዮ ተመልክተው ማለት ነው። አንድ ዜጋ በሀገራችን መጥተው በሀገራችን ቁጭ ብለው እንዴት የሀገራችን ዜጋ ይደበድባሉ? በሚል ነበረ እንደዛ ሲያደርጓቸው የነበሩት በመሀል ነው የሆኑት። አሁን ወደ የመን ወደ ሀገራችንም እንዳይመለሱ የመኖች እያስወጣቸው፣ ወደ ሰውዲም እንዳይገቡ ደግሞ የሰውዲ ድንበር ላይ ያለውን ነገር ታውቃላችሁ እና ወጣቶቹ ግዴታ ምን ሆኑ ወደ ሀገራችን እየተመለሱ ነው ያሉት እና አንድ ሰው ባጠፋው ብዙዎቹ መሳኪኖች ሰዎችን ለመረዘቅ የወጡት በአንዱ ሰው ሰበብ ወደ ሀገር እንዲመለሱ ተደረጉ። ግን እነዚህ ቻይናዎች ደግሞ እኛ ሀገር ላይ ቁጭ ብሎ ወጣቶቻችንን በዚህ ልክ ሲደበድቧቸው እዛ ጋር የሚገኙ ሰራተኞችን፣ ይህን ብቻ አይደለም፣ በተደጋጋሚ ነው ያሉት። በተደጋጋሚ ጥቃት ያደርሱባቸው። አንድ እንኳን ያኔ ሄዶ ሲያመለክቱ፣ አንዱ እንኳን መጥቶ ስለ ጉዳዩ የጠየቀ የመንግስት አካል የለም ብለው ነው እዛ ጋር የሚሰሩ ሰራተኞች ሲያሆሩ የነበረው እና ለነጭ ምን ያህል ጎንበስ እንደ የምንል ለነጭ ከመንግስት ደረጃ ጭምር ማህበረሰቡን ተዉት። በመንግስት ደረጃ እንኳን ነጭ ስለሆነ ብቻ የሀገሩን ዜጋ በታች አድርጎ ነጭ እንደፈለገ በሀገር ይኖርበት የሚልበት ሀገር ነው እና በጣም ነው የሚያሳዝነው። ወንድማችን እንግዲህ እንደምትመለከቱት ዛሬ የተደበደበው እንዲህ ተዘርሮ ሕክምና እየተደረገለት ነው። በጣም ጉዳት እንደደረሰበትም ዶክተሮች ተናግረው አሉ። በጣም ነው የሚያሳዝነው። እንግዲህ ድምጽ መሆን ካለብን እኛም እንደሌሎች ሀገር ለሀገራችን ዜጋ ቅድሚያ የሰጥ በሀገራቸው ደግሞ ወጣቶች መደብደብ የለባቸውም። በሀገራቸው ደግሞ እንዲህ መሰቃየት የለባቸውም። የለባቸው ማንም ሰው እኮ የሆነ አላ ጎንበስ ብሎ ሰርቶ ይበላል። እነዛ አሰሪ ስለሆኑ ይሄ ሰራተኛ ስለሆነ እንደፈለገ ሊጨፍርበት እንደፈለገ ሊደበድበው አይደለም፣ ስራ እንዲሰራለት ነው አደል? በቃ የሰው ልጅ ነው፣ በሰውነቱ መከበር አለበት። ስራ ማሰራት ነው፣ ካልሆነ ካልተመቸው፣ ከመደብደብ ማስወጣት ከካምፓኒው ማለት ነው ከድርጅቱ ማስወጣት ይቻላል እኮ። በዚህ ልኩ መቀጥቀጥ በሀገሩ የሀባዊ በሀገሩ እንደዚህ ቀጥቀጥ በሌላ ዜጋ፣ አረ ከሌላ ሀገሮች ተማሪ ውስጥ ችግር የሚፈጥሩ ከሆነ ከሌላ ሀገር መጥተው ችግር የሚፈጥሩ ወጣቶችን የሚደበድቡ ከሆነ ወደ ሀገራቸው እንዴ ተው እንጂ አንዳንዴ ካደጉ ሀገራቶች እኮ መማር አለብን። ይህንን ወጣት እንደዚህ አድርገው ቀጥቅጠው እንዲሁም ሌሎቹንም እንደዛ ሲደበድቡ እንደዛ ሲያደርጓቸው ስራ ሲያሰሯቸው ሂዶ ሲያመለክቱ ደግሞ ምንም አይነት መፍትሔ ሳይሰጣቸው ዝም ሲባሉ እንደዚህ ሲደበደቡ ዝም ማለት ተገቢ አይደለም። እነዚህ እዛ ጋር የሚሰሩ ሰራተኞች ፍትሕ ማግኘት አለባቸው። በገዛ ሀገራቸው በሌላ ሀገር ዜጋ እየተደበደቡና እየተሰቃዩ ነው የሚገኙት። ስለዚህ እነዚህ ሰዎች ደግሞ እነዚህ ወጣቶች ሰርተው ለመለወጥ ነው እዚያ ጋር የተቀጠሩት እንጂ እንዲደበደቡ አይደለም። ተደብድበው እንዲሰሩ አይደለም። እና ሁላችንም ድምጽ ልኖራቸው ይገባል። እንደ ሌሎች ሀገራት ዜጎች ፍትህ